ሰላም ደረስልኝ። የተወዳችሁና የተከበራችሁ የአማራ ሚዲያ ማዕከል አርማ ተመልካቾች የመስከረም 23 2018 ዓ ም የዕለቱን ዜናዎችን ይዘን ቀርብናል። ዋና ዋና ዜናዎችን በማስቀደም ጀምራለን። አብራችሁን ቆዩ። የአገዛዙ ሰራዊት ሰተት ብሎ ገብቶ የማይወጣበት የሽዋ ቀጠናም በማጀቴ፣ በመራሃቤቴ፣ በአጣየ፣ በሸዋሮቤትና ደብረ ብርሃን ዙሪያም እየተደረጉ ባሉ አውደ ውጊያዎች የአገዛዙ ሰራዊት እየደረሰበት ባለው ከፍተኛ ምት ከመደበኛ እግረኛ ሰራዊት እስከ ኮማንዶ ድረስ እየኮበለለ ፋኖን እየተቀላቀለ መሆኑን ከቀጠናው የተገኙ መረጃዎች አመላክተዋል። አሁናዊ ስላለው ስለ ቀጠናው አስረጅ መረጃዎችን በዝርዝር ይዘናል። በአማራ በሁሉም ማዕዘናት በሚደረጉ አውደ ውጊያዎች ገዛዙ በርካታ የሰብአዊና ቁሳዊ ኪሳራዎችን እያስተናገደ መሆኑ ተገለጸም። አስረኛ ቀኑን በያዘው ዘመቻ አባናደው እያስገኘ ያለውን አመርቂ ድልን አስመልክቶ የፋኖ ኃይሎች ለአገዛዙ ሰራዊት ወደኛኑ የሚል ጥሪ ባደረጉት መሰረት በርካታ የአገዛዙ ሰራዊት ፋኖን እየተቀላቀለ ነው ተባለም። ከፋኖ ኃይሎች ጋር እየተደረገ ባለው ተጋድሎም የመደበኛ አውደ ውጊያውን መቋቋሚያ ያቃተው አገዛዙም የድሮን ጥቃት ለመፈጸም በተለያዩ ቦታዎች አሰሳ እያደረገ መሆኑም መረጃዎች ጠቁመዋል። ተጨማሪውን በዝርዝር ይዘነዋል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴድሮስ እዝ የቀኝ ጌታ ፍታ ንጉሴ ስድስተኛ ክፍለ ጦር ኢንጂነር ክብር ተመስገን ብርጌድ ደንበጫ ከተማ ሰፍሮ በሚገኘው የብልጽግና ሰራዊት ላይ እርምጃዎችን ወሰደም ከዛስ ምን ተፈጠረ የሚለውን ከኛ ጋር ስትቆዩ አብረን የምናየው ይሆናል በወጣ ገባነቱ የሚታወቀው መልክዓ ምድር ወታደራዊ ስትራቴጂክ ለምሽግ ውጊያ አመችነት የሚሰጠው የጎንደር ቀጠና እየተደረጉ ባሉ የግንባር ትንቅንቆች አገዛዙ ከባድ የሆነ የሞራልና የስነ ልቦና ስብራት የሚያደርስ አውደ ውጊያ እየተካሄደ ሲሆን የፋኖ ኃይሎችም በርካታ ቦታዎችን ተቆጣጥረዋል። በዝርዝር እናስደምጣችኋለን። በአፋባ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ስር የሚገኙ ክፍለ ጦሮች ነጣ ባወጡባቸው በርካታ አካባቢዎች ከወረዳ እስከ ቀበሌ ድረስ ባሉ ቀጠናዎች ያገዛዙን መዋቅር በማፈራረስ የራሳቸውን መዋቅራዊ አደረጃጀት በመዘርጋት ህዝባዊ ውይይቶችን እያወያዩ ችግሮችን እየፈቱ እንደሚገኝ ተገለጸም። የተወደዳችሁና የተከበራችሁ አድማጅ ተመልካቾች እነዚህንና ሌሎችም አጫጭርና አዳዲስ መረጃዎችን ጨምረን በዝዝር ወደምናሰማበት የመረጃ ክፍላችንን እናልፋለን። እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። የአገዛዙ ሰራዊት ሰተት ብሎ ገብቶ የማይወጣበት የሸዋ ቀጠና በማጀቴ በመራሃ ቤቴ፣ በአጣዬ በሸዋ ሮቢትና ደብረ ብርሃን ዙሪያ እየተደረጉ ባሉ አውደ ውጊያዎች የአገዛዙ ሰራዊት እየደረሰበት ባለው ከፍተኛ ምት ከመደበኛ እግረኛ ሰራዊት እስከ ኮማንዶ ድረስ እየኮበለለ ፋኖን እየተቀላቀለ መሆኑን ከቀጠናው የተገኙ መረጃዎች አመላክተዋል። የአማራ ፋኖ ህዝባዊ ደረጃ የጻፈ አድ ሸዋ ጠቅላይ ግዛት ህዝ የአጼ አምደ ጽዮን ኮር አካል በሆነው የአጼ ዳዊት ክፍለ ጦር ዛሬ መስከረም 23 ቀን 2018 ዓ ም ከንጋቱ 12 ሰዓት ላይ በብልጽግናው የመቶ አንደኛ አየር ወለድ ኮማንዶ ክፍለ ጦር ላይ የተጠና የደፈጣ ጥቃት ፈጽሞ በአገዛዙ ሰራዊት ላይ በርካታ ከባድ ቁስለኛ ሲሆን ለጊዜው ቁጥራቸው ያልታወቀ የአየር ወለድ ኮማንዶ አባላት እስከ ወዲያኛው ተሸኝተዋል፣ ሲል እዙ ገልጿል። በዛሬው ዕለት በሸዋ ጠቅላይ ግዛት ህፅ መርሃቤቴ አውራጃ ልዩ ስሙ ጎራንዳ በተባለ ቀበሌ ከፈጠራ ከተማ የተነሳውን የመቶ አንደኛ አየር ወለድ ኮማንዶ ክፍለ ጦር ላይ በተደረገው የተቀናጀ ኦፕሬሽን የአጼ አምደ ጽዮን ኮርም የቃኞች ሰራዊት የአጼ ዳዊት ክፍለ ጦር የቃኝ አባላት እንዲሁም በቅርቡ ከተመሠረተው የራስ አበበ አረጋይ ክፍለ ጦር ጋር በመሆን እንደተፈጸመ የክፍለ ጦሩ የህዝብ ግንኙነት ኃላፊ መረጃውን አድርሷል። በሌላኛው የሸዋ ቀጠና አውደ ግንባር ደግሞ በተጉለት አንኮበር ወረዳና ዙሪያው የአገዛዙን ወንበር ጠባቂ የሚልሻና የአድማ ብትና ኃይል ላይ ቀንከሌጥ ከተማ ሰርገው በመግባት እየቀጠቀጡት እንደሚገኙና ትናንት ምሸት መነሻውን ከደብረ ብርሃን አድርጎ ወደ ደበሌም የተንቀሳቀሰውን የሚሊሻ ኃይል በአካባቢው የተደራጀው የአባት አርበኛ ፋኖና በቀጠናው ያሉ መደበኛ የፋኖ ኃይሎች በጥምረት በመሆን ሁለት የሚሊሻ አባላት ሲደመሰሱ ከአራት በላይ የሚሆኑ የሚሊሻ አባላት ደግሞ ቁስለኛ የሆኑ ሲሆን፣ ሌላው ቀሪውን ደግሞ እግር በእግር እየተከታተሉ እርምጃ እየወሰዱበት እንደሚገኙ እዙ መረጃውን አጋርቷል። በአማራ በሁሉም ማዕዘናት በሚደረጉ አውደ ውጊያዎች አገዛዙ በርካታ የሰብአዊና ቁሳዊ ኪሳራዎችን እያስተናገደ መሆኑ እየተገለጸ ሲሆን በርካታ ከተሞችን በፋኖ ኃይሎች ቁጥጥር ስር እየሆኑም አገዛዙ የተማረከ ሰራዊት የለም እያለ በሚዲያ ቢናገርም ነገር ግን ሰራዊቱ እየፈረሰ የፋኖ ኃይሎችን እየተቀላቀለ መሆኑም በየአካባቢው ባሉ ግንባሮች የሚወጡ መረጃዎች ጠቁመዋል። አስረኛ ቀኑን በያዘው ዘመቻ ደማሊ አባናደው አፋባ ምስራቅ አማራ ቀጠና ሚኒልክ ዕዝ እና የአፋባ ምዕራብ አማራ ቀጠና አጤ ቴዎድሮስ እዝ አህዶች በጥምረት ባደረጉት ታላቅ ተጋድሎ መካነ ሰላም ከተማን ባሳለፍነው ሳምንት በቁጥጥር ስር መሆኗ በዕለታዊ የዜና ወጃችን የዘገብን መሆኑ የሚታወስ ሲሆን የፋኖ ኃይሎች መካነ ሰላም ከተማን ከአገዛዙ ሰራዊት ነጻ አውጥተው ከከተማ ወጥተው ወደ ካምፓቸው እየተመለሱ ሲሆን በዛሬው ዕለት ደግሞ የአገዛዙ ሰራዊት ወደ ከተማ ለመግባት ቢሞክርም በአጼ ምኒልክ እዝና በአጼ ቴድሮስ እዝ በተደረገ የጥምረት ኦፕሬሽን ዳግም የተቆጣጠሩ መሆኑን የመረጃ ምንጮች ገልጿል። በሁለቱም እዞች ስር የተሳተፉት ምኒልክ እዝ ንጉሥ ሚካኤል ኮር፣ ኢንጂነር ደሳላይ ክፍለ ጦርና መብረቅ ክፍለ ጦር እንዲሁም ቴዎድሮስ እዝ ስምንተኛና ዘጠነኛ ክፍለ ጦር በጥምረት እያደረጉት ባለው ብርቱ ትንቅንቅና ሰጋርሎ መካነ ሰላም ከተማን ዳግም ከፋሽስቱ ብልጽግና ሰራዊት ነፃ በማድረግና በመቆጣጠር ቦረና ወረዳን ሙሉ ለሙሉ ለመቆጣጠር እየገሰገሱ ይገኛሉ ሲል የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ እዝ ኮሚኒኬሽን መምሪያ ገልጿል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስ ህዝብ የቀኝ ጌታ የፍትሐ ንጉሥ ስድስተኛ ክፍለ ጦር ኢንጂነር ክብር ተመስገን ብርጌድ ደንበጫ ከተማ ሰፍሮ በሚገኘው የብልጽግና ሰራዊት ላይ እርምጃ ወሰደ። የጨለማው ድባብ የማይበግራቸው የትግል ፈርጦቹም በሌሊት ተነስተው በደንበጫ ከተማ ውስጥ ተሰብስቦ ንጹሐንን የሚረሽነውን፣ ሴቶችን የሚደፍረውን፣ የዜጎችን ሀብትና ንብረት የሚያወድመውንና የሚዘርፈውን የብልጽግና የአራዊት ስብስብ ዙሪያውን በመቅበብ ከጠዋቱ 12 ሰዓት ጀምረው በተለመደ የጦር ጥበባቸው ሲያስጨንቁት አርፍደው በኮማንዶ አስር አለቃ ሁነኛውን ተነግ የሚመሩት ፈርጦቹም የኢንጂነሩ ልጆች አስደናቂ በሆኑ የውጊያ ጀብዱና ግሩም በሆነ የጦር መላ ጠላትን በቦምብ እያደባዩ የጠላትን ምሽጎች እያፈራረሱና የጠላትን ጉሮሮ እያነቁም በቆፈረው ምሽግ ይቀብሩት ጀመሩ። ማሰዋል የተሞላበትን ፍጥነት ጥበብ የታከለበትን ድፍረት መናበብ የሰፈነበትን አንድነትና ትስስር ገንዘብ ያደረጉት ኢንጂነሮቹም በጠላት ቀጠና ገብተው የጠላትን ቁመና በፍጥነት በመረዳት የጠላት ኃይልን በታተኑት በህዝባችን መከራና ስቃይ የሰከሩ የሰማዕታት የኢንጂነር ክብር ተመስገን ልጆች በእውነትና ስለ እውነት የሚተኩሷት አንዲት ፍሬ ጥይት ጠላትን ሳትትል በከንቱ አትወድቅም። ውጊያው በአታ ሆስፒታል ወይም ገብርኤል ቤተ ክርስቲያን አካባቢ ውላ ድልድይና በከተማ አስተዳደር አካባቢ የተደረገ ሲሆን በሁሉም ግንባሮች በኩል ከፍተኛ የወገን ድል ተመዝግቦም በእነዚህ ግንባሮች የወገኑ ኃይል በወሰደው ፈጣን የማጥቃት እርምጃም በርካታ የጠላት ኃይል በቦምብ እና በጥይት ተደምስሷል። ጠላትም ውጊያውን በብረት ለበስና በሌሎች ሜካናይዝድ መሳሪያዎች በመታገዝ ጀግኖቹ ግን ብረት ለበሱን በብረት ክንዳቸው ተፋልመው መልሰውታል። ከጧቱ 12 ሰዓት ጀምሮ እስከ ሶስት ሰዓት ተኩል በቆየ ውጊያ በርካታ ቁጥር ያለው የጠላት ሰራዊት የተደመሰሰና የቆሰለ ሲሆን የመሳሪያና የተተኳሽ ምርኮ ማግኘት ተችሏል ሲል የቀን ጌታ ፍታዊ ንጉሴ የስድስተኛ ክፍለ ጦር ህዝብ ግንኙነት ክፍል ኃላፊ መረጃውን አስተላልፏል። በወጣ ገባነቱ የሚታወቀው መልካም ምድር ለወታደራዊ ስትራቴጂ ለሽምቅ ውጊያ መችነት የሚሰጠው የጎንደር ቀጠና እየተደረጉ ባሉ የግንባር ትንቅንቆች አገዛዙ ከባድ የሆነ የሞራልና የስነ ልቦና ስብራት የሚያደርሰው ደውጊያ ተካሂዶ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ስር የሚገኙ ድልበር ብርጌድና ንስር ብርጌድ ኮንፈረንስ ወደ ማክሰኝት የብልጽግና አመራሮችን ጭናም በመጓዝ ላይ የነበረች ተሽከርካሪ ላይ የደፈጣ ጥቃት ፈጽመው ወደ አመድነት ቀይረውታል ተብሏል። ዛሬ መስከረም 23 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ላይ የአፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ አምስተኛ ኮር ጥቁር አንበሳ ክፍለ ጦር ድልበር ብርጌድና ንስር ብርጌድ ማክሰኞ ዕለት ልዩ ስሙ ፈረንጅ ውሃ ተብሎ ከሚጠራው የገጠር ቀበሌ ላይ ጠላት ባላሰበውና ባልጠበቀው መንገድ መብረቃዊ ጥቃት አድርሰውበት በጥቃቱ ተሽከርካሪውና በተሽከርካሪው ላይ የነበሩ የብልጽግና አመራሮችና ለአጀባ ስራ ከተሽከርካሪው ላይ የነበሩ የአድማ ብተና አባላት ላይ ሙሉ በሙሉ ሙትና እና ቁስለኛ እንዲሆኑ ተደርጓል። በፋኖ ኃይሎች ድንገተኛ ምት የተነሳ ተሽከርካሪው የመገልበጣ አደጋ የደረሰበት ሲሆን ጥቃቱ የተፈጸመው ከማክሰኝትና ከእንፍራት በቅርብ ርቀት ላይ በመሆን ጠላት መረጃ ስለደረሰው በፍጥነት ውጊያው ቀጠና ላይ በመድረሱ በጥቃቱ ሰለባ የሆኑና ክፉኛ የተጎዱት የጠላት ቁጥር በውል ማወቅ አልተቻለም ሲል የአፋባ ስሜና አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ አምስተኛ ኮርም ህዝብ ግንኙነት ኃላፊ አርበኛ አብነት ሞላ ገልጸዋል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስ ስር የሚገኙ ክፍለ ጦሮች ነጻ ባወጡባቸው በርካታ አካባቢዎች ከወረዳ እስከ ቀበሌ ድረስ ባሉት ቀጠናዎች የአገዛዙን መዋቅር በማፍረስ የራሱን መዋቅር አደረጃጀት በመስራት ህዝባዊ ውይይቶችን እያደረገ ችግሮችን እየፈታ እንደሚገኝ የተገለጸ ሲሆን የአጼ ቴዎድሮስ አንደኛ ክፍለ ጦር ስር የሚገኘው ኮሎኔል ታደሰ ሙሉነህ ብርጌድ በቀጠናው ባሉ ቀበሌዎች ላይ በፋኖ እና በማህበረሰቡ መካከል ያለውን ግንኙነትና ትግሉ የደረሰበትን ደረጃ በማስረዳት በቀጣይ ስራዎች ላይ ድርጅታዊ አቋሞችን በማሳወቅ በጋራ ትግሉን በሎጂስቲክና በተለያዩ ድጋፎች ከፋኖ ጎን እንደሚቆሙ የማግባባት ስራ ተሰርቷል ሲል በአፋባ ምዕራብ አማራ ቀጠና አጼ ቴዎድሮስ ህዝብ አንደኛ ክፍለ ጦር ስር ህዝብ ግንኙነት ክፍል እየገለጸ ሲሆን፣ በተመሳሳይ ደግሞ አጼ ቴዎድሮስ ስምንተኛ በላይ ዘለቀ ክፍለ ጦር ስር ያሉ ብርጌዶች አባኮስ ስር ብርጌድ እና ደባይ ጮቄ ብርጌድ በሚያስተዳድሯቸው ቀጠናዎች ህዝባዊ ቶች ተጠናክረው ቀጥለው የእዙ የፖለቲካ መኮንኖችና የስምንተኛ በላይ ዘለቀ ክፍለ ጦር አመራሮች የአባኮስ ስር ብርጌድ እና የሻለቃ አመራሮች እንዲሁም የቀበሌ የፍትህ አባላትና የቀበሌ ጊዜያዊ አስተዳደሮች የሃይማኖት አባቶች በተገኙበት የፖለቲካ ትምህርት ተሰጥቷል። በውይይቱ የማህበረሰባችን የመልካም አስተዳደር ችግሮችን መፍታት የጎበዝ አለቆችን የስራ ፈጻጸም በመገምገም የተሻለ የጎበዝ አለቆችን በማምጣት የማህበረሰቡን ፖለቲካዊ ንቃት እንዲጨምር ተደርጓል። ደባይ ጮቄ ብርጌድ የመቶ አለቃ ዳነ ጤናው ሶስተኛ ሻለቃን ከአባት አርበኞች ጋር የፋኖ የፋኖና የህብረተሰብን ግንኙነት በተመለከተም ለአባት አርበኞች የፖለቲካ ስልጠና ተሰጥተው፣ በውይይቱ የደባይ ጮቅ የብርጌድ እና የሻለቃ አመራሮች በተገኙበት ውይይቱ በጥሩ ሁኔታ ተካሂዶ ተጠናቋል ሲል የአፋባ ምዕራብ አማራ ቀጠና አጼ ቴዎድሮስ ስምንተኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጸዋል። የተወደዳችሁና የተከበራችሁ አድማጅ ተመልካቾች ለዛሬ ያዝናቸው አጫጭር መረጃዎች እነዚህን ይመስሉ ነበረም። በቀጣይ በሌላ መረጃ እስከምንገናኝ ጤና ይስጥልኝ።